በአዲስ አበባ ሰማይ ላይ የታየው የድሮን ትርኢት ድሮን እንድናስታውስ ያደረገ ነው ሲሉ አንዳንድ የአዲስ አበባ ነዋሪዎች ገልጸዋል። እንግዲህ አንዳንድ የአዲስ አበባ ነዋሪዎች ራሴ ስለሆንኩ ላብራራ። ያው እንግዲህ ድሮ በንጉሱ ጊዜ ወሎ ረሃብ ተነስቶ፣ ንጉሱ ግን ሉሉ ለተባለ ውሻቸው ልደት ያከብሩ ነበር አሉ። እሱን አስታውሶ ነው። በእውነቱ ይሄ ግን ጊዜውን የዋጀ ትርኢት ነው ብለነዋል። እንዴ የኢትዮጵያ ቴክኖሎጂና የቴክኖሎጂ ምጥቀት ያሳየ ነው ማለት እንችላለን። ሴትዮ ትርኢቱን ያቀረበው እኮ ከውጭ የመጣ ካምፓኒ ምናምን ሚሊዮን ዶላር ተከፍሎት ነው። ይሁና፣ ይሁን ትርኢቱን እነሱ ቢያቀርቡትም ሰማዩ ግን የኛ ነው እንዴ። የእኛ ሰማይ ባይኖር ትርኢቱን ማቅረብ ይቻል ነበር? አይቻልም። ሰማዩን እንደ ብራና መጠቀማችን የብልጽግና ጉዟችን አንዱ ማሳያ ነው እንግዲህ የድሮን ትርኢቱን ለየት የሚያደርገው ሀኪሞች የመብት ጥያቄያችን አልተመለሰም የተመጣጠነ ምግብ ብሉ ብሎ ለመምከር እንጂ ለመብላት አልታደልንም ብለው ጥያቄ ባነሱበት ማግስት መሆኑ ሲሆን መንግስት ጥያቄያቸውን ያው ሰማይ ላይ በድሮን ጽፎ ለመመለስ ያቀደ ይመስላል ለዚህ ምልክቱ ደግሞ ያው ጠሚው ፊታቸውን ከኛ አዙረው ሰማይ ሰማይ እያዩ በሰማይ ላይ በድሮን መታየታቸው ነው። እኔ ምለው ግን ብሽሽቅ ላይ ነን? እንዲህ ማለቴ ማለት ኧረ ችግር ላይ ነን ምናምን ስንል እናንተ ርችት ትተኩሳላችሁ። እረ ሰው የከተማ ረሃብ ላይ ነው የከተማ ረሃብ ገብቷል ምናምን ስንል እንዴ፣ ከተማው በእድገት ጎዳና ምናምን የሚል ዶክመንተሪ ትሰራላችሁ። እረ ሀገሪቱን እያያችኋት ያላችሁበት መነጽር የተበላሸ ነው እንዴ! እንዴት አንድ ሰው አረንጓዴ መነጽር አድርጎ ለምለሚቱ ሀገሬ የሚል ዘፈን ይዘፍናል እንዴ! ማለት መነፅር አውላቂ ማህበር ምናምን መመስረት ያለብን ይመስለኛል። ቆይ ቆይ ግን እንደው ስራውን የምትሰሩት ማለት በቅደም ተከተል ነው ወይስ በእጣ ነው? ማለት አንደኛ ይሄንን እንሰራለን፣ ሁለተኛ ይሄንን እንሰራለን ምናምን ብላችሁ ነው ወይስ እጣ እያወጣችሁ የሚመስለው እንደዛ ነው። ማለት የሆነ የመንገድ ስራ የኮሪደር ልማት እንደገና የድሮን ትርኢት ምናምን የሚል እጣ ጠቅልላችሁ እሱን እያወጣችሁ የምትሰሩ ነው የሚመስለው። እውነት ለመናገር እንደሱ እንኳ ቢሆን እንደው በአጋጣሚ እንዴት የኑሮ ውድነት ምናምን የሚለው እጣ አይደርስም? እና እሱ ላይ ለመስራት አትሞክሩም ነው ወይስ የኑሮ ውድነት የሚለውን እጣ ቀዳዳችሁ ጥላችሁታል? ብቻ በዚህም ማለበዛ የድሮን ትርኢቱ ታይቷል። እንቆቅልሽ የሆነብን ግን ከውጭ ድረስ ሰዎች አምጥቶ እዚህ ትርኢቱን ለማሳየት መፈለግ ነው። ማለት እኛ የራሳችን ሰዎች የሰሩት ቢሆን ያው ያለንበትና የምንሄድበት የሚል መሪ ቃል ለማውጣት ይመቸን ነበረ። መቼም የሙዚቃ ኮንሰርት ላይ ተጋባዥ ድምፃዊ እንደምናመጣው አስባችሁት፣ እንደምናመጣው ነገር እናንተም ተጋባዥ ድሮን አምጥታችሁ እንዳይሆን እንደዛ ከሆነ እንግዲህ መንግስታችን ምን ያህል ለተዝናኖታችን ሌት ተቀን እየለፋ እንደሆነ ስለሚጠቁም ማመስገን ያለብን ይመስለናል። ጠሚውም እንግዲህ እዛ ሰማይ ላይ ተስለው በድሮን አዘቅዝቀው እያዩን ምን ያህል እርካታ ላይ እንዳለን የሚገነዘቡት ይመስለናል። ወደፊትም እንግዲህ እንዲህ አይነት ቴክኖሎጂዎችን እያመጣችሁ ማለት እየሰራችሁ እንድታሳዩን በትህትና እንጠይቃለን። በእርግጥ በድሮኖቹ ሰብል ውሃ ብናጠጣ አረም ምናምን የአረም መድኃኒት ብንረጭ እንደገና አረም ብንነቅል እህል ብንሰበስብ ምናምን ደስ ይለን ነበረ። ካልሆነ ግን ያው እናንተ ተሰብስባችሁ በሰማይ ርችት ከተዝናናችሁም በቂያችን ነው። ምክንያቱም የምዕት ዓመቱ ግብ እሱ ይመስለኛል። የሆቴል ቤቶችን የምግብ ትርፍራፊ ለነዳያን መስጠት ያስቀጣል የሚለው መመሪያ ከወጣ በኋላ ሲሰጡ የተገኙ ሆቴሎች እየተቀጡ ነው። እንግዲህ ለዘመናት ሆቴሎች ከደንበኞቻቸው የሚተራርፉ ምግቦችን በፌስታል አድርገው ሲሰጡና ሲሸጡ ከርመዋል። ይሄ ሁላችን የምናውቀው ነው። ከዚህ በተጨማሪም ከሆቴል ቤቶቹ የገዙ ሰዎች ራሳቸው አትርፈው በጉርሻ መልክ ለሌሎች ሰዎች እንደሚሸጡ የምናውቀው ነው። ይሄንን ዋናው ጣቢያ ኢቲቪ ሳይቀር በአንድ ወቅት የዘገበው ጉዳይ ነበረ። የምር ነው። ወደ አውቶቡስ ተራ ያለ አንድ ቦታ ነው። እንግዲህ አንድ ሰፊ መዳፍ ያለው ሰው ያንን ፍትፍት ይጠቀልልና በመስኮት በኩል ይዘረጋል። ከዛ የከፈለው ሰው አፉን ይደቅናል አፍ ውስጥ ይደረግለታል። ይሄ ነው እንግዲህ። ምናልባት ሰውየው ፊቱ እንዳይታይ የተፈለገው ፍትሐዊ ለመሆን ይመስለኛል። ጎራሽ ከአጉራሹ ጋር ምንም አይነት የገጽ ለገጽ ግንኙነት የለው ማለት የሚገናኙት እጅና አፍ ብቻ ናቸው። ለነገሩ ለመጉረስ ለመጉረስ እና ለማጉረስ እጅና አፍ ብቻ እንጂ አይንና አፍንጫ ምናምን ይሰራሉ። ብቻ ይሄ ለዘመናት በልቶ ማደር ያልቻለውን ወገን ሲያበላ የከረመውን እሴታችንን ነው እንግዲህ የከተማ አስተዳደሩ በመመሪያ የከለከለው። ለዚህም ሁለት ምክንያቶችን ጠቅሷል። አንደኛው ጤናቸው ያልተረጋገጠ የሚል ገለጻ የተጠቀመ ሲሆን አንድ ሰው ጤናው ያልተጠበቀ ምግብ በልቶ ከሚሞት እንደዚሁ ቢሞት ይሻላል፣ በረሃብ የማለት አይነት አንድምታ አለው። ሁለተኛው ምክንያት ደግሞ እንግዲህ የመስራት ባህላችንን ያዳክማል የሚል ነው። ፈገግ ታደርጋለች እቺ እንኳን። ቆይ ግን እነዚህ ሰዎች ስራ መስራት እየቻሉ ይሄ እንደ ነፍሰ ጡር ፍትፍት ምናምን እያማራቸው ይመስላችኋል እንዴ? የሰው ፍርፋር የሚለቃቀሙት እና እንደዛ ነው የሚመስላችሁ ነው ወይስ ይሄ ፍርፋሪ እያለልኝማ ለምን ብዬ ነው የምደክመው፣ ምናምን ብሎ ስራ የለቀቀ ሰው ታውቃላችሁ? የምር ግን ህግ አውጪው እኛን ያውቀናል ማለት ቅድም እንደነገርኳቸው አውቶብስ ተራ እንዳለው ሰውዬ እጁን ብቻ እንደሚልከው አይነት እኮ ነው። እጁን ብቻ ህጎቹ ላይ እያሰፈረ ያለው እኛ ያለንበት ድህነት እና እናንተ የምታወጡት ህግ ቅንጡነት ሲታይ ህዝብና መንግስት እንተዋወቃለን ወይ የሚለው ዝግጅት ላይ ቢቀርቡ የሚል ሀሳብ ሽው ይልባችኋል። በተለይ ጤናቸውን ያልተረጋገጠ የሚለውን ሀረግ ስትጠቀሙ በጣም ነው እንዴ እያሾፋችሁብን ያላችሁት ምናምን ያሰኛል። ወገኔ ረሃብ ስንት ቀን ይፈጃል የሚለውን ግጥም የምታውቀው ከሆነ እንግዲህ ረሃብ በቀጥታ ከመፍጀት ጋር ብቻ ነው የሚገናኘው። ጤናው ተረጋገጠ አልተረጋገጠ የሚለው እንግዲህ በህይወት መኖራችን ከተረጋገጠ በኋላ ብናወራበት ይሻላል። እንግዲህ ቆሼ የሚባለውን ሰፈር አብዛኞቻችን እናውቃለን። እዛ አካባቢ ምግብ አውጥተው የሚበሉ ሰዎች ስራ ጠልተው የስራ ባህላቸው ስላልዳበረ ምናምን ነው እንደማትሉ ተስፋ እናደርጋለን። ቅድም እንዳልኩት ነው የምንተዋወቅ አይመስለኝም። እንተዋወቅ እናማ ሆቴል ቤቶች ላለመቀጣት ትርፍራፊ ምግቦችን ሰዎች በአይን እየተማጸኗቸው ለመድፋት ተገደዋል። ወይም ደግሞ የፍርፋሪ ጥቁር ገበያ ደግሞ ሊጀመር ነው ማለት ነው። ለማንኛውም የችግሩን ምንጭ ከማድረግ ይልቅ ሰዎችን እንደ ችግር መመልከት ሊቀር የተገባ ባህል ነው እንላለን። የኢኮኖሚ ሁኔታ ዕለት ዕለት እንግዲህ የፍርፋሪ ፈላጊውን ቁጥር እየጨመረው እያየን ከፍርፋሪ ማቅም አትበሏትም አትበሏትም፣ ማለት ራሱ ጤንነቱ ያልተረጋገጠ ሀሳብ ስለሆነ ጤንነቱ ካልተረጋገጠ ምግብ በላይ አሳሳቢ ነው ለማለት ይመዳለ። ለሚ ኩራ ክፍለ ከተማ ከቻይናዋ ቤጂንግ ከተማ ሹኒ ክፍለ ከተማ ጋር የሁለትዮሽ ስምምነት ተፈራረሙ፣ የሚል ዜናም የሰሞኑ ወሬ መሀል ተሰንቅሮ አግኝተናል። ያው በሚቀጥለው ጊዜ ደግሞ ዜናው ምን ይሆናል ተሻሽሎ የአቶ ሸዋንግዛው ቤተሰብ በቻይና ቤጂንግ ከተማ ሹኒ ክፍለ ከተማ ከሚኖሩ አቶ ዣዋንግዙ ቤተሰብ ጋር የሁለትዮሽ ስምምነት ተፈራረሙ። ለመሆኑ ግን ማለት ምን እናደርጋለን ብለውን የተፈራረሙት? ማለት የቻይናዋ ክፍለ ከተማ ለሚኩራን እየጠራች ማኪያቶ ልትጋበዛት ነው ወይ? አብረው እየወጡ እቃ ሊገዙ ነው? የሆነ ሾፒንግ ነገር ምናምን? ወይ ደግሞ በየከተሞቻቸው ቡና እየተጠራሩ ሌሎች ክፍለ ከተሞችን ሊያሙ ነው? መቼም አንዲት ክፍለ ከተማ ከበጀቷ ቀንሳ ሌላን ክፍለ ከተማ መንገድ ልትሰራ ውሃ ምናምን ልታስገባ አትችልም። ለፖለቲካ ፍጆታ የምናውላቸው ዜናዎች ግን አልበዙም። ማለቴ ከመጨባበጣችው ውስጥ የሚጨበጥ ነገር የምናገኘው መቼ ነው? እስካሁን እንግዲህ የሆነ ሰነድ ተፈራርሞ ከመቀባበል የሚገኘው ጥቅም ከዜና እና ከፎቶ የዘለለ አይደለም። ከዛ ካልዘለለ ደግሞ ቢቀረስ፣ ያው ፕሮፓጋንዳ እንግዲህ ያለ ነው። እሱን እንገምታለን። ፕሮፓጋንዳ ማለት ደግሞ እንግዲህ ሰርተ ጥቂት ሰርተ ብዙ ማውራት እንደሆነ እናውቃለን። የኛው ግን እኮ በቃ ተፍ ተፍ ብሎ ያው ጥቂት ሰርቶ ብዙ ማውራት ሳይሆን ብዙ ፎቶ መነሳት ነው። አስተውላችሁ ከሆነ በየሰፈሩ ድግስ ሲኖር እንግዲህ ተፍ ተፍ የሚሉ ሰዎች አይጠፉም። ማለት እዛ ጋም እዛ ጋም እዛ ጋም የሚገኙ በዕጣታቸው ዕቃዎችን፣ ለምሳሌ ከአንድ ቦታ ወደ ሌላ ቦታ የሚሄድ ዕቃ ካለ በጣታቸው እየነኩ ብዙ የሰሩ የሚያስመስሉ ሰዎች አሉ። መጨረሻ ላይ የድግሱ ድንኳን እነሱ ላይ እንደተጣለ አይነት ነገር የሚሰማቸው ማለት ነው። ያው ዜናው በዛ ለማለት ነው። አሁን ባለፈው አዲስ አበባ በወር አንድ ሚሊዮን ቱሪስቶች እየጎበኟት ነው የሚል ዜና ሰማን። እኛ እንግዲህ ብትጎበኝ በጣም ነው ደስ የሚለን፣ ግን የሆነ ሆነና አንድ ሚሊዮን ቱሪስቶች ሲጎበኙ እኛ የት ነበረን የሚለው ጥያቄ ነው ነው ወይስ እኛ ታክሲ ምናምን አተን በእግራችን ጡል ጡል ምናምን ስንል ያው ውሃውን እያየን እየጎበኘን መስሏችሁ ነው ወይ ደግሞ እንግዲህ አናታችን ተቃጥሎ በየውሃው ስር የምንረጫጫውን እንደ ቱሪስት እየጎበኘ ነው መስሏችሁ ነው ወይስ እንደዚህ የሰርከስ ትርኢት እያሳየን ፎቶ የምንነሳውን ቆጣችሁ? የሚል ጥያቄ ማንሳት እንወዳለን። እንግዲህ ፈረንጅ መንገድ ላይ ማየት ካቆምን በጣም ረጅም ጊዜ ነው። ምናልባት በአሜሪካ ኤምባሲ ምናምን የምናልፍ ከሆነ አሜሪካ ኤምባሲ ግቢ ውስጥ አይተን ከሆነ ካልሆነ በቀር ብቻ ዜናዋ የስታትስቲክስ ችግር የለባትም ወይ ምናምን የሚል ነጥብ ለማንሳት ፈልገን ነው። ያው ፕሮፓጋንዳም ከሆነ ከጥቂት እውነት ብንነሳ ምን አለበት። ማለት በየጊዜው የአሜሪካ ኤምባሲ ዲፕሎማቶች እና የውጭ ዜጎች ተጠንቀቁ፣ እኔ ነገሩ አላማረኝም ምናምን የሚል መግለጫ እያወጣ አትዘናጉ እያለ አንድ ሚሊዮን ቱሪስቶች ጎብኝተዋታል ከሚለው ጋር እንዴት ነው የምናስታርቀው የሚል ነገር መቶብን ነው። በእርግጥ ባለፈው ፖሊስ አሜሪካ እጅሽን አንሺ አይነት ነገር መግለጫ አውጥቶ ነበረ። መቼም ይችን አሜሪካ ስፖርት ነው ያሰራናት፣ አንዴ እጅሽን አንሺ፣ አንዴ እጅሽን ዘርጊ እንድች በመፈክር ወዘወዝናት እኮ ነቀነቅናት። ብቻ የዚች የለሚ ኩራ የተባለች ክፍለ ከተማ አካሄድ ብዙም የተለመደ አልመሰለንም። ሀገርን የምታህል ኢትዮጵያ አስቀምጦ ድንበር ተሻግራ ከሆነች ክፍለ ከተማ ጋር እንግዲህ መዶለት የሚቻል አይመስለንም። እንደተጠቀሰው ፕሮፓጋንዳ ምናምንም ከሆነ ሞገስ እንዲኖረው የሆነ ከዚህ ከተራረፈን ካባ አንዱን ማልበስ ያቅተናል ለማለት ነው። የምር በሆኑ ዜናዎች ፈገግ እያለን አብረን የቆየነው አደይ መልቲሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለሌሎች እንዲካፈል ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ።